በዛሬው ዘገባ የነበረው ከቤት እንዳትወጡ እያሳሰብን፣ መልካም ሁሉን እንመኛላቸዋለን። ከዜናው ጋር አብሬያቸው የነበርኩት እኔ ግርማቸው በ አንተ ማን ነህ? አምልጦሃል። ምኑ ነው ያመለጠኝ? ንጥቀት። ከአምስት ሰከንዶች በኋላ አክስትህ ጄን ስልክ ትደውልልሃለች። ይህ ሊሆን አይችልም፣ አይሆንም ደናነ፣ ደና ነ፣ ሁሉ ነገር ሰላም ነው። ቆይ ቆይ ቆይ፣ አክስቴ አንዴ ተረጋጊ። እኔ በጣም ደና ነኝ። ምን ተፈጥሮ ነው? ጄደን ኤውርለ አሁኑኑ ከቻልክ ዜናህን ከፍተ ኤው ንደውልል እየሞከርኩ ስልክም ቢስላላይ ነው። ሰዎች እየጠፉ ነው። ጄደን ሰዎች በድንገት እየጠፉ ነው። ምን እየተፈጠረ እንደሆነ ላውቅ አልቻልኩም። ስማኝ እባክህ አሁኑ ደህና መሆን የምችልበትን ቦታ መርጠህ እዛው ሁሉ፣ ወዴትም ላለመውጣት ሞክር። ሄሎ ጄደን፣ ይሰማል? እሺ እሺ ሰምቼሻለሁ። አንዴ መሄድ አለብኝ። እስኪ ነገር ያዋጣ ነበር የአሁኑ ስካር፣ ዝሙት፣ ዘፈን፣ አግባብ ያልሆኑ ግንኙነቶች ያዋጣ ነበር! ይገባው ነበር ብለ ታስባለ ህም ባንተ ቤት ሕይወትን በጥሩ ሁኔታ ኖረሃል። በራሰ ህግ እየተመራህ የሚገስጽ ሳይኖር፣ ደግሞም እነዛ ክርስቲያኖች ሊገስጹ እና ሊመልሱ ሲሞክሩ እነሱን እንደሞኝ እየቆጠርክ በራሰ መንገድ ስትኖር ቆይታሃል ህ ከተጠያቂነት ነፃ የሆነ ሕይወትና በማናለብኝነት የምትኖረው ህይወት አበቃ። አረ ይህ ሊሆን አይችልም! በፍጹም በፍጹም፣ ይሄ ነገር ሊሆን አይችልም። እውነት አይደለም። እኔ እኮ ኢየሱስን አውቀዋለሁ። ኢየሱስን አውቀዋለሁ እንደ ግል አዳኜ እንኳን አድርጌ ተቀብያለሁ። ስሙን ሁል ጊዜ ተጠሯለህ እንጂ ወደ ልብህ አስገብተህ አታውቅም። ከመቼ ጀምሮ እሱ ምሳህ እንድትገባ እየፈለገ አንተ ግን ድምፁን ችላ ካልክበት ጊዜ ጀምሮ። አይ አንተ እየዋሸኸኝ ነው። ከመቼ ጀምሮ ነው እምነት በሥራ የሆነው? መዳን እኮ በሥራ አይደለም። ይሄ በፍጹም ከወንጌል ጋር የሚሄድ ነገር አይደለም በፍጹም በፍጹም። በሥራዬ አይደለም የምድነው በሥራዬ ማንም ሊፈርድብኝ አይችልም። እኔ አንዴ በኢየሱስ ክርስቶስ የዳንኩ ሰው ነኝ። አንተና ቢጤዎች ሁል ጊዜ በእንደዚህ አይነት መታለሉ የምትወድቁት ይገርማል እውነት ነው በምትሠራው ሥራ ልትድን አትችልም ልትድን የምትችለው በእርግጥ በኢየሱስ ክርስቶስ በማመን ብቻ ነው ነገር ግን የሳትከው ብዙ ነጥቦች አሉ በኢየሱስ ክርስቶስ ላይ የሚኖርህ እውነተኛ እምነት የእውነት አንተን ይቀይርሃል አንተ ግን በፍጹም ተቀይረህ አታውቅም ውሸታምነህ ውሸታምነህ ላንተ ምንም ማረጋገጥ አይጠበቅብኝም እንደ ዳንኩኝ ላንተ ለማረጋገጥ ምንም ማድረግ የለብኝም እኔ በጸጋ ብቻ ነው የዳንኩት እግዚአብሔር ደሞ እኔ እንደሆንኩት ሆኜ ይወስደኛል እናት በህይወት እያለች ትወድህ ነበር ምን በፍጹም ባንተ ተስፋ ቆርጣ አታውቅም ክፉ በምትላቸውና ተስፋ በቆረጥክባቸው ጊዜ እንኳን አብራህ ነበረች። ምንም ያህል በጨለማ ብትመላለስና ምንም ያህል ነገሮች ቢከብዱ ቢደራረቡ እንኳን ትታህ አትትሄድም። ምንም ያህል ከሌሎች ያልተሻልክ ብትሆንም ትፈልጋለች። እስኪ እንበለውና አሁን ላይ በህይወት የሌለችው እናት ምናልባት በህይወት ብትኖርና በየቀኑ ብትደበድባት፣ ፊቷ ላይ ብተፋባት፣ ሆነ ብለህ የማይገባትን ነገሮች በሙሉ ብታደርጋት፣ ከዚህም የከፋ ነገር ብታደርግባትና ብታሰቃያት አግባብ ነው ብለህ ታስባለህ? ምናልባት እሷ እናቴ ነች፣ ልጠላኝ አችልም በላይ ይሄን ሁሉ ነገር ልታረቅ ትችላለህ። ነገር ግን አግባብ ነው? ሁል ጊዜ ካንተ ጎን እንደምትቁን ስለምታስብና ሁል ጊዜ ካንተ ጋር እንደምትሆን ስለምታቅ ብቻ ብለህ በፍቅሯ መቀለድ አለብህ? አንድ እናት ልጇን ከመጠን በላይ ስለምትወደው ብቻ ልጇ ሊበድላት ይገባል ማለት አይደለም። አይን ላይ ነገሮች ሁሉ እየተገለጡልህ እንደሆነ በዐይንህ ያስታውቃል። አየህ መጽሐፍ ቅዱስህን አንድ ጊዜ እንኳን ጊዜ ሰጥተህ በትኩረት ብታነበው ኖሮ ነገሮች ሁሉ በተገለጡልህ ነበር፣ በጨለማም ባልተመላለስክ። እግዚአብሔር ብዙ ጊዜ ሊያስጠነቅቅህ ብዙ መልእክቶችን ልኮልህ ያውቃል። ምንም ያህል እንኳን ብዙ እድሎች ወደ ህይወትህ ቢላኩም አንተ ግን መጠቀም አልፈለክም። እሺ፣ እና አሁን ምን ይሁን? ልታሰቃየኝ ነው የመጣው? አሁን በዚህ ሰዓት ስለኔ መጨነቅ የለብህም። ለማሰቃየት ከሆነ የመጣው አሰቃይ። እኔ እዚህ ያለሁት አንተን ለማሰቃየት ወይም ለመጉዳት አይደለም። አልገባህም? ኢየሱስ ክርስቶስ ተመልሶ መጥቶአል። የእሱ የሆኑትን በሙሉ ሰብስቦ ተመልሷል። የእሱ የሆኑትና ራሱ ኢየሱስ ክርስቶስ አሁን ተመልሰው ሄደዋል! አንተ እዚህ ቀርተሃል። አንተ እዚሁ በምድር ቀርተሃል። እኔ በሕይወት ዘመንህ ላደርግህ ከምችለው ምንም ነገር በላይ ይህ እጅግ በጣም የከፋ ነው። ብዙ እና ተደጋጋሚ እድል ተሰጥቶ መጠቀም አልቻልክም። አሁን የምሕረት ደጆች ተዘግተዋል። ጊዜህን ተጠቅመህ በራስህ ጨርሰሃል። ከዚህ በኋላ ከአንተ ጎን የሚቆምልህ ማንም የለም። እስከ ዛሬ ብዙ ስታስመስል ኖረሃል። ካሁን በኋላ ግን ማስመሰሉን መተው ትችላለህ። የሚገስጽህም ሆነ የሚመልስህ አካል አታገኝም! አሁን ከዚህ በኋላ ከኛ ጋር አንድ ነህ። የኔም ጊዜ ቢሆን አልቋል። ከጥቂት ጊዜ በኋላ ለዘለዓለም ሲኦል ውስጥ እጣላለሁ። የማይጠፋ እሳት ውስጥ ቢያንስ ብቻዬን አይደለሁም። አንተም ከኔ ጋር አለ። ብዙ ሰዎች የኢየሱስ ክርስቶስን ዳግመኛ መመለስ እየተዘናጉት ይመስላል። ብዙዎች ችላ ብለውታል። ኢየሱስ ክርስቶስ ለመጨረሻ ጊዜ የሰጠንን ትዕዛዝ ብዙዎች ረስተውታል። ሁሉም በየራሱ ነገር ላይ ተጠምዷል። ብዙዎችም ክርስቲያኖችንም ጭምር በማናለበኝነት እየኖሩ ይገኛሉ። ምናልባት አሁን የተመለከታችሁት ቪዲዮ ነገ የሚሆን ነገር ቢሆንስ ውጭቱ ምን ያህል እንደሚሆን እና ጠንካራ የማይለቅ እንደሆነ አስቡት። ጊዜ እንደሌለው ሰው ልንኖር ይገባል። መጽሐፍ ቅዱሳችን በሮሜ ምዕራፍ 13 ቁጥር 11 ላይ እንዲህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበትም ጊዜ ይልቅ መዳናችንን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለመውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈን በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቀናት አይሁ። በድጋሚ መጽሐፍ ቅዱሳችን ላይ የነገር ሁሉ መጨረሻ መቃረቡን በቃሉ ላይ ተጽፎልናል። አባታችን ኢየሱስ ክርስቶስም በምድር እያለ ብዙ ጊዜ እንድንነቃ መልእክትን አስተላልፎልናል። ኢየሱስ ክርስቶስ ዳግመኛ ይመጣል። አው ዳግመኛ ሲመጣ ግን የእሱ የሆኑትን ለመውሰድ ነው። ምናልባት በዚህ በምድር ከሚቀሩት መካከል እንዳትሆኑ የክርስቶስን ሥጋ ልበሱ። ከየትኛውም ጊዜ በላይ የኢየሱስ ክርስቶስ መምጫ መቃረቡን አውቃችሁ እንደ ባለ አእምሮ ተመላለሱ። ውድ አድማጮች እባካችሁ ደግሜ አስጠነቅቃችኋለሁ፣ ኢየሱስ ክርስቶስ ሲመጣ እንደ እንግዳ እንዳትሆኑ። ኢየሱስ ክርስቶስን ማወቅና ከኢየሱስ ክርስቶስ ጋር ህብረት ማድረግ ሁለት የተለያዩ ነገሮች ናቸው። እባካችሁ በዚህ ዘመን እንዳትታለሉ፣ እንዳትሸወዱ። ይህ ነገር ግልጽ እንዲሆንልን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ያስቀመጠልንን እንመልከት። እንዲህ ይላል በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታዬ ሆይ ጌታዬ ሆይ በስምህ ትንቢት አልተናገርምንምን፣ በስምህስ አጋንንትን አላወጣምን፣ በስምህስ ብዙ ታምራት አላደረግንምን ይሉኛል። የዚያን ጊዜ ከቶ አላውቃችሁ፣ እናንተ አመጸኞች ከኔ ራቁ ብዬ መሰክርባቸዋለሁ። ይህ እጅግ በጣም የሚያስደነግጥና ራሳችንን ዞር ብለን እንድናይ የሚያደርግ ጥቅስ ነው። ደግሜ ጠይቃችኋለሁ። እናንተስ ምን ላይ ናችሁ? ከኢየሱስ ጋር አብረው ወደሚሄዱት፣ ወይስ እዚሁ የሚቀሩት? ምላሻችሁን ኮሜንት ላይ አስቀምጡልን። ምናልባትም በዚህ ጉዳይ እርግጠኛም ካልሆናችሁ ምላሻችሁን በኮሜንት ላይ አስቀምጡልን፣ እንጸልይላችኋለን፣ እናናግራችኋለን። የቪዲዮ ይጠቅማል ብላችሁ ካሰባችሁ ቢያንስ ለአምስት ሰው አጋሩ። ተባረኩ።